ጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣዩ ሳምንት ይፋ እንደሚደረግ ተገለጸ። ከፖለቲካ ፓርቲነት የተሰረዘው ህወሓት እርዱኝ የሚል መግለጫ አውጥቷል። የአማራ ክልል ዳኞች በፖለቲካ ጉዳይ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ቱርክ በቅርቡ በሶማሌ የነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን መርቢል ዲፍዲፍ ነዳጅ ክምችት ማግኘቷ ተዘገበ። የፍርድ ቤት ፕሬዝዳንቱና ምክትላቸው ተሰናበቱ። አሜሪካ በሶሪያ ላይ የጣለችውን ማዕቀብ ማንሳቷን ተከትሎ የተለያየ ተቋማትና ሀገራትስ ምን አሉ? ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ በእነ ጌታቸው ረዳ የሚመራው የህወሀት ቡድን የሚያቋቁመው አዲስ ፓርቲ በቀጣዩ ሳምንት ይፋ እንደሚደረግ ተገለጸ። በነጌታቸው ረዳ የሚመራው ህዝባዊ ወያኔ ሀርነት ትግራይ ህወሀት ቡድን የሚያቋቁመው አዲሱ ፓርቲ ለማቋቋም ካለፉት ሁለት ሳምንት ጀምሮ እንቅስቃሴ የተደረጉ ሲሆኑ ቀጣይ ሳምንት ጊዜ እውቅና እንደሚሰጠው ተገልጿል። ፓርቲው ለማቋቋም ህግና ደንብ ፕሮግራም ቀርጾ ያለቀለት መሆኑን መረጃዎች ያመለክታሉ። አቶ ጣመን ከዚህ በፊት የህወሀት አባል የሆኑ ያገለገሉ ሲሆን በአቶ ጌታራቸው ረዳ የሚመራው ህወሀት ቡድን አባል መሆናቸውን አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውም ለማቋቋም አስፈላጊ መስፈር ተሟልቶ ለምርጫ ቦርድ እንዲገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተናግረዋል። በተጨማሪም ፓርቲው ጊዜያዊ እውቅና እንደተጠየቀ የተገለጸ ሲሆን ይህ አዲስ የሚቋቋመው ፓርቲ በሶስት ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንደሚያገኝ አስችለዋል ተብሏል። ከፓርቲ አዲስ ስያሜ ጋር በተያያዘ እንደተገለጸው ያሉት የትግራይ ሊበራል ዲሞክራሲ ፓርቲ የሚል ስያሜ ትክክል ነው ወይ የሚለው እንዳብራሩ ከሆነ አቶ ታመ በሰጡት ምላሽ ፓርቲው ሊበራል ዲሞክራሲ መሆኑን በግልጽ በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሀሳብ ትክክል አለመሆኑን ውሳኔ ላይ ያለመድረሳቸውን ተናግረዋል። ከስያሜው ጋር በተያዘ በርካታ ሀሳቦች ሊነሱ መቆየታቸውን የገለጸው ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ በአጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ ሴት የተከተለ ለማድረግ ተሰርቷል ብለዋል። ህወሓት በሁለት ተከፍሎ በርካታ ውዝግብ የተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገልጽ ቆይቷል። በመሆኑ የፕሪቶሪያ የሰላም ስብነት የፈረሙት የድርጅቱ እና ከፍተኛ አመራር በህወሀት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምነት ባለቤት ማን ይሆናል ሲሉ ተጠይቀዋል። አቶ ተአመ ይህን ሲመልሱ የስምነቱ ዋና ባለቤት ጊዜያዊ አስተዳደር ነው ብለዋል። አዲስ የሚቋቋም የፖለቲካ ፓርቲ ህወሀት መሰረዙን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን፣ ይህ ፓርቲ ለቀጣይ ምርጫ ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ከፖለቲካ ፓርቲነት የተሰረዘው ህወሀት እርዱኝ የሚል መግለጫ አውጥቷል። ትናንት ባወጣው መግለጫ ምርጫ ቦርድ ህወሀት ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ በአንድ ወገን ያደላ ውሳኔ አሳልፏል ብለዋል። ህወሀት ችግሮችን ከፌዴራል መንግስት ጋር በድርድርና በንግግር ለመፍታት በተደጋጋሚም ጥያቄ ብናቀርብ ነው ፈቃደኛ የፌዴራል መንግስት ዳተኛ አሳይቷል ብለዋል። በዚህም ምርጫ ቦርድ በአንድ ወገን ያደላ ውሳኔ የፕሪቶሪያ ስምነት አደጋ ውስጥ ጥሎታል ያሉ ሲሆን ለዓለም አቀፋዊ ማህበረሰብ፣ ለፌዴራል መንግስት እንዲሁም ለአደራዳሪዎች የሚከተለው ጥያቄ አቅርበዋል። የአፍሪካ ህብረት የጸጥታ ምክር ቤት ይህንን ጉዳይ አጀንዳ እንዳደርገውና በቀጣይ ስብሰባ ሲቀመጥ እንዲወያይበት፣ ምርጫ ቦርድ ውሳኔ እንዲመረምር፣ በፌዴራል መንግስትና በህወሓት መካከል አስቸኳይ ፓነል ውይይት እንዲካሄድ ጫና እንዲደረግ፣ በውይይቱ እስከሚደረግ የፌዴራል መንግስት የምርጫ ቦርድ ውሳኔ እንዲሰር ጫና እንዲያሳድርና ግፊት እንዲያደርግ ጠይቋል። በአማራ ክልል ዳኞች በፖለቲካ ጉዳይ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋጅ በሆነ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞች እና የጉባኤ ተሿሚዎች የስነ ምግባርና የዲስፕሊን የሚመለከት ይህ ደንብ የጸደቀው ከትናንት ፔስዳ ማክሰኞ ግንቦት 5 2017 ዓ ምት ነው ደንቡ ሰላሙን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤና ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ አስተላልፏል። ቤት ፕሬዝዳንቱና ምክትላቸው ተሰናበጡ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃን እና ምክትላቸው ገብረአብ የኦብ ከስራ ተሰናብተዋል። በትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናር ጄኔራል ታደሰ ወረደ ፊርማ ግንቦት 5 2017 ዓ ም የተጻፈ ደብዳቤ እንደሚያመለክተው ፕሬዝዳንቱና እና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁት ባመለከቱት መሰረት ከምስጋና ጭምር ስንብት ተሰጥቷቸዋል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 2017 ዓ ም ጀምሮ ከስራ ሰልጣን አባታቸውን የተጻፈላቸው ደብዳቤ ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ለአንዴና ሁለቴም ጊዜም ለስራ መልቀቂያ ጠይቀው ሳይሳካላቸው ቀርቷል። የስራ መልቀቂያ እንዳስገቡ እንደ ምክንያት ከተጠቀሱ ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካል በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸው ተናግረዋል። ቱርኪ በቅርብ በሶማሌ የነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን የኢሳቤል ድፍድፍ ነዳጅ ክምችት ማግኘቷ ተዘገበ። የቱርኪ ፍለጋ እስካሁን በሶማሌ 20 ቢሊዮን መርቢል የድፍድፍ ነዳጅ ክምችት እንዳለ ያሳወቀ ሲሆን ሌሎች የነዳጅ ፍላጎቶች ይቀጥላሉ ተብሏል። ቱርኪና የሶማሌ ከወራት በፊት በሶማሌ የነዳጅ ፍለጋ ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90 በመቶ የነዳጅ ገቢዎን ለቱርኪ ይሆናል በመባሉ ውዝግብ ማስነሳቱ ይታወሳል። አሜሪካ በሶሪያ ላይ የጣለችው ማዕቀብ ማንሳቷን ተከትለው የተለያዩ ተቋማትና ሀገር አስምን አሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ጁዲያሪች በአሜሪካ በሶሪያ የጣለችው ማዕቀቦች ማንሳቷ የሶሪያ ሕዝብና ያኗኗር ዘቤ ይቀይራል ብለዋል። የሶሪያ ቻምበር ኦፍ ኮሚኒስ የማዕቀቡ መነሳት ኢኮኖሚስቶች ወደ ሀገራቸው እንዲመለሱ ያበረታታል ሲል ገልጿል። የሶሪያ የኢኮኖሚና ኢንዱስትሪ ሚኒስትር የሶሪያ ኢኮኖሚ እንዳዲስ እንዳንሰራራ አስተዋጽኦ ያደርጋል ባይ ናቸው። በኩሏ ውሳኔውን እደግፋለሁ ስትል ገልጻለች። የኦማኑ ሱልጣን የማዕቀቡ መነሳት የሚበረታታ ነው ብለውታል። የየመን ማዕቀቡ መነሳት ጥሩ እርምጃ መሆኑን በውጭ ጉዳይ ሚኒስተሯ በኩል ገልጻለች። የሊቢያ የውጭ ጉዳይ ሚኒስተር ለጉዳቱ የተጋለጠ የሶሪያ ሕዝብ ከችግሩ ለመውጣት የተወሰደ አውንታዊ እርምጃ ነው ሲሉም ውሳኔውን ደግፈዋል። የኳታር የውጭ ጉዳይ ሚኒስተር አሜሪካ ማዕቀቡን ለማንሳት ያሳየችው ድጋፍ እንደሚያድንቁም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስተር በመካከለኛው ምስራቅ ሰላምና ብልጽግና ማየት እፈልጋለሁ ሲሉ ይህን ተናግረዋል። በታሪክ ትልቁ የመከላከያ ስምምነት ተፈጽሟል ሲል ዋይትሃውስ ገለጸ። አሜሪካና ሳውዲ አረቢያ እስከዛሬው ትልቁ የተባለውን የ142 ቢሊዮን ዶላር የመሳሪያ ሽያጭ ስምምነት ፈጽመዋል። ስምምነቱ አየር ኃይል ማሻሻያና፣ የሚሳይል መከላከያ፣ የምድር ኃይል ማዘመንና የግንኙነት ስርዓት መገንባት ያጠቃልላል ተብሏል። ነጩ ቤተ መንግስት በወጣው መግለጫ ስምምነቱ የሰው ኃይል ማሰልጠንን የአቅም ግንባታ ስልጠናዎችን እንደሚያካትት ገልጿል። በሩሲያ ድጋፍ የራሳችንን ወታደራዊ ኢንዱስትሪ መገንባት እንፈልጋለን ሲል ኢብራሂም ትራኦሬ ተናገረ። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ ከስፑትኒክ ጋር ባደረጉት ቃለ ምልልስ ሩሲያ ለሀገራቸው የጦር መሳሪያ ድጋፍ ከሚያደርጉ ጥቂት ሀገራት መካከል አንዷ መሆኑን ገልጸዋል። ሲናገሩም ከሩሲያና ከቻይና ውጭ ማንም የለንም፣ በሌላ ቦታ የሚደርስብን የከፋ ነው። ህዝብ እናቀርባለን ግን ሊሸጡን ፈቃደኛ አይደሉም ብለዋል። ጨምረው የሩሲያ ወታደራዊ ባለሙያ በሽብርተኛ ለመዋጋት እያደረጉ ባለው ጥረት ስልጠና እየሰጡ እየሰጡ መሆን አስረድተዋል። በሩሲያ ድጋፍ የራሳችን ወታደራዊ ኢንዱስትሪ መገንባት እንፈልጋለን ያለው እብራሂም ትራውሬ ሽብርተኛን ለመዋጋት ቁርጠኛ መሆናቸውን ገልጸዋል። ከአርባ ዓመት ትግል በኋላ ፒኬኬ የትጥቅ ትግል ለማቆም ወስኛለሁ አለ። የኩርዱ ታጣቂ ቡድን ፒኬኬ በይፋ የትጥቅ ትግል ለማቆም ውሳኔ ማሳለፉን አወጀ። ላለፉት አርባ ዓመታት ከቱርክ መንግስት ጋር ሲዋጋ የቆየው የኩርድ ሰራተኞች ፓርቲ ፒኬኬ አባሎቹን ትጥቅ እንደሚፈቱና ወደ ሰላማዊ ዲሞክራሲ ትግል እንደሚገቡ ትናንት ይፋ አድርገዋል። ከወራት በፊት በስር ላይ የሚገኘው መሪው አብዱላሂ አካልን የቡድን አባላት በኩርድ መብት በሰላማዊ መንገድ እንዲታገሉ ጥሪ አቅርቦ ነበር። ባለፈው ሳምንት ፒኬኬ ተሰብስቦ ከዚህ በኋላ የትጥቅ ግን ለማቆምና በሰላማዊ መንገድ ለመታገል ታሪካዊ ነው የተባለ ውሳኔ ያሳልፈዋል። ፒኬኬ ውሳኔው ያሳለፈው ታሪካዊ ግቡን በመምታቱና ከዚህ በኋላ የኩርድ ጥያቄ በዲሞክራሲ ፖለቲካ መፈታት እንደሚችል ማመኑ ነው ተብሏል። በአንካራ ውሳኔ በደስታ እንደተቀበላቸው ተናግሯል። ስለ ቀጣይ የትጥቅ ትግል ማስወረድ ሂደቶች ሕጋዊ ጉዳይ በምንም ይፋ የሚታወቅ ነገር የለም። ቡድኑ በቱርክና በአሜሪካ በአሸባሪነት የተፈረጀ ነው። የቡድኑ ታጣቂዎች እጣፈንታ ምን እንደሚሆን አሁን ላይ የሚታወቅ ነገር የለም። ያም ሆነ ግን የቡድኑ የትጥቅ ትግል የማቆም ውሳኔ በአጠቃላይ በቀጠናው ሰላም፣ መረጋጋት ትልቅ የሆነ ተስፋ ሰጥቷል። ከፍተኛ የምስራች ነው ተብሏል። ፒኬኬ ከ1984 ጀምሮ ዋ ዋና ዓላማው ነፃ ኩርድን ለመመስረት የሚል ከቱርክ መንግስት ጋር የትጥቅ ትግል ሲያደርግ ነበር። በትጥቅ ትግሉ 40 ሺህ በላይ ዜጎች ህይወታቸው አልፏል። ከፍተኛ ኢኮኖሚ ችግር አስከትሏል ተብሏል።